አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር የመጨረሻ ሳንሳሱን አሁን የምናወራው እኮ ስለ ካርታና ስለ ሰው ምነው? አብይ አህመድ አብይ አብይ አህመድ የመጨረሻው የኢትዮጵያ ጠቅላይ ሚኒስትር ነው። ከዛ ሰሜንና ደቡብ የሚባሉ ታላቅ ለአንድ የመጨረሻ የኢትዮጵያ ፕሬዚዳንት ጠቅላይ ሚኒስትር እያልክ ነው። ኢትዮጵያ የምትባሉ ለሁለት ተከፍላ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ። ናውጣ ናውጣ፣ ግዴታ በአንተ ጊዜ ሳይከፈል በኛ እኛ ስንመራ የምትካፈለው አይሆንም፣ አይሆንም። ሶሻል ሚዲያ ወ ወረድ ብለህ እኮ ብታይ እኮ ሀገሪቷ ወርቅ ወርቆ ሆናለች። እኛ ስንገዛልሽ አመዳ። ስለ ጂጂ የኢትዮጵያ ናቢቢውን የመጨረሻ ጠቅላይ ሚኒስትር ነው አብይ አህመድ ጌታ በአስተሳሰብም በባህልም በአመጋገብም በምንም ነገር ከደቡብ ጋር ስለማንመሳሰል ነው፣ አንዱንን መኖር ያቃተ ፍጹም የተለያየን ፍጥረት። ደቡብ ደቡብ አልክ ችግር አለ እንዲህ ደቡብ ላይ ደቡብ ኢትዮጵያ፣ ሰሜን ኢትዮጵያ የሚባል ኦሮሞም አሁን በደቡብ ነው። ለምዳንቅን ወደሰ እየረገጥኩ ነው። ሰሜን ባለጌ ነው፣ አይገዛም። ቀላል ትረገጣላ አንንም ረግጠን ለመግዛት አይደለም፣ መገንጠል አደለም፣ ግዴታ ነው። ሰሜኑ የራሱ ሀገር አለው የራሱ ሀገር ያስፈልገዋልደርግም ቀጠቀጣለ፣ ደርግም አሁን ደግሞ አብይ ብልጽግና ይቀጠቅጠል። ድሮ በሚባልበት ሰዓት ላይ ቀር እኛ ግን ካልም መብታችን ግን ይሄን ደግሞ አሁን ታይዋለሽ። ሰባት ሰባት ዓመት ምንም አይነት አመራር የለም። አሁን ደግሞ የገበሬው የአራሽ ገበሬ አሁኑ አይለም ዝም ብሎ ነው የሚያጭድግ ለምን እንደሆነ ታውቂያለሽ? ሰሜናዊና ሰሜናዊና አንድነት ዝም ብሎ አልተበተንም። የተበተነው በሴራ በተንኮል በጦርነት ነው። አሁንም ሰሜናዊ አንድነት የሚመጣው በሴራ በተንኮል እንዲሁ በጦርነት ነው። አብይ አህመድ ሰሜኑን አንድ ለማድረግ የመጣ ይሁን ለየት ያለ ፍጥረት መስሎ ይታየኛል። ለአራሳ ታትቀመቱ እናንተ ናችሁ አይደል የአማራ ወጣት ልዩ ኃይል እኮ ነው። በዚህ ጉዳይ ላይ ላስረዳሽ፣ አንዳንድ ሰሚ አላዳምጥ አላዳምጥ ልንገርሻ፣ አማራ እንደ ጠላፊ እንደገዳይ አይደለም፣ ለአንቺም እንዲገባሽ

አዳምጭ አላዳምጥ አስታጠቀሃለሁ ራሱ በላይ መሳሪያ ነው ማስታጠቀ ተያይዛችሁ መጣን ደረስን እያላችሁ ሶስት ዓመት ሌላ ጦርነት ሳይጀመር በፊት የትግራይ ህዝብ በራ የጨረሰው ዘግቶ መንገድ ዘግቶ ምንም ነገር እንዳያደርግ ያደረገው እኮ አሁን ሰሜን መንግስት ነው አዳምጭ አዳምጥ ከመቼው ዲኖስ ፖለቲከኞቻችን ሲደማመጡ ሰምታል እንዴ እናንተ ማን ደማመጥ ለብለ ለሁለት ደቂቃ ይወላችሁ አንድ ጊዜ ምን ሆነ መሰላችሁ፣ ለሙከራ ትግሬ፣ ኦሮሞ፣ አማራ አንድ ላይ ቁች አሉ ማለት ነው። የሆነ የሻይና የምናምን አሁን ደም ሰው ሞቷል። ሆን አላቅም አለ። ሆን አላቅም ከዛ ሞቷል፣ ይኛ ሞቷል። ትግሬና ኦሮሞ ተግባባ በፖለቲካው። አማራና ትግሬ ግን ሊግባባ አልቻለም። ኦሮሞ ግን ከአማራውም ጋር ይግባባል ከትግሬውም ጋር ይግባባል። ኦሮሞና ትግሬ ይግባባል። ኦሮሞ ከአማራ ጋር ይግባባል። ትግሬና አማራ ግን ሊባሉ ደረሱ፣ ሊባሉ በቃ፣ ሊባሉ ሊባሉ ሊባሉ ማለት ነው። ጮሻ አመሰግናለኝ። ብልጽግና አንዳንዴ በመናገር መሸነፉን ስለሚያውቅ ብልጽግና ባህር ያለብሽ ብልጽግናዊ ባህር ማዳመጥ ባህሪ ማዳመጥ አይችልም ምንም። እናትም ብልጽግና ነሽ። አንደኛ ነገር አዳምጠው መመለስ አይችሉም። አዳምጠው መመለስ እንኳን ቢችሉ ተሸናፊዎች ናቸው። ውሃ የሚቋጥር ሀሳብ የላቸውም እና በጩኸት ነው የሚያሳልፉት። ለሆነሆነ እ እየተናገርክ ያለው ኦሮሞና ትግሬ አትሊስት እየተገዳደለም ይግባባል። ኦሮሞና አማራ እየተገዳደለም ይግባባል። ትግሬና አማራ ግን አትግባቡ? እንዴት ብለን አንተ ሰሜንን ልትፈጥር የምትችለው ነው? ሰሜናዊ አንድነት ከመግባባትም በላይ ነው። ጉራ ብቻ። እንቆረኝ ልንገርሻ ልንገርሽ እንድታዳምጭኝ እኮ ታሪካችሁ እኮ ባለፈው እኮ የጦርነት ጊዜ እኮ የትግራይና የአማር በታሪካችሁ እኮ ጆነሳይድ እኮ የተሰራሯቸው ሰዎች በኢትዮጵያ ታሪክ የሌለ እኮ ታሪክ የጻፋችሁ ናቸው። ወልቃየት ላይ አዳምጪኝ፣ አዳምጪኝ በጣም አሰቃቂና ዘግናኝ ማለት ነው። ሰሜን አንድነት ወልቃይት እንኳን ቶ ያለፈ በሚሊክ ጊዜ ሚበሌና በአንተ እድሜ ከሶስት ዓመት በፊት የወልቃይት ታሪክ የትኛው አማራ አይደለም? ከትግራይ ጋር አንድ ላይ ቆማችሁ የማትሄዱበትን ታሪክ ነው የተሰራራችሁ። ባባሉበትም ማለት ነው ሰላማዊ ሰሆን የጨረሳችሁበት በተለይ ወልቃይት ላይ ያለቀውን ህዝብ ጆነ ሳይል ትግራይ ላይ ራሳችሁ ተጨራርሳችሁ። ምን አለ መለስ ዜና በጣም ደስ ከሚላይ ከተናገረው ለምንድነው? እንዳውራማ ተረጋገጡና አለ ፓርላማ ላይ የተናገረው ሰምተሃል። መንግስት ረገጠ እንትን አላችሁ። አብይ የመጣው በኋላ የደረሰላችሁ በኋላ ተጨራርሳችሁ ማለት ነው። ለምንድን ነው እንዳውራ ማፈቅ ምንም ሀሳብ እንትን ስለውሃ ስለማይቋጥር የኢትዮጵያን ህዝብ የሚያልቀው ለሚያልቀው ህዝብ ለጦርነት አማራ የሚሆን ኦሮሞ ትግሬ የሚሆን አድያ ከንባታ ድምፅ ሁ ነው ጦርነት እንዲቆም ተናገር። ጦርነት አስቀያሚነት አወራ። አንዴት አዳምጭ። ጦርነት አስቀያሚ መሆኑን ተናገር። ጦርነት ሕፃናትን አዋቂም፣ ሴትን፣ ጾታን አይለይም። ጦርነታችሁን አቁም። መንግስትም እጀን አንሳ። ያ ንጹሐን ጦርነት ንጹሐንን ክራይምን ታጣቂን አይልም። ጦርነት ያለው ለምንደሆነ አይልም ጦርነት ለምን እንደሆነ መንግስት መንግስት እንዳለ ልንገርሽ ትፈቅጂልኛለሽ? ጦርነት ወለጋ ውስጥም አለ። አንተ ራስን እኮ ጦርነት ወለጋ ላይ ያለው ጦርነት ወለጋ ላይ ያለውን ጦርነት ሳይሆን እንደ ሰሜኑ ልንገርሽ። ሰሜኑ ለምሳሌ ትግራይ ለም አደለም። ዝም ጅጅ የምንመሰለሽ የሰሜኑ ጦርነት ለየት ያለው ሰሜናውያን ሀሳባቸው ሰፊ ነው። ሀገራችሁ በአቅጣጫ የሚጠራ አገር ሰው ህዝብ ለምንድነው ማታስቸር? በአቅጣጫ የሚጠራ ሱዳን፣ ደቡብ ሱዳን አለ አይደል? ሰሜን ኮሪያ ደቡብ ኮሪያ ይባል። ለእሰው በማንነት መጠራት ሲሮ እንደ ሀገር መጠራት ሲኖርበት፣ አሁን አንተ የመሸነፍ ስሜት ያለ፣ ምክንያቱም እንደ ትግራይ አላሸነፍኩም ብለህ ስለማታስ። በአሁን የትግራይ ጦርነትም አልሆነም የኤርትራም አልሆነም። አሁን ሶስተኛ፣ ይሄ የጁንታው እንትን አለ። በቃ እንዴት ነው ሰሜናዊ አንድነት ለጦርነት አይደለም? እንዴት ነውን ስጩብ ሞዴሬታ እንዴት አርፈህ ትኖራለህ? አንተ በቃ ምንም አታመጣም፣ ምንም አታመጣም። ምን መሰለች ሰሜናዊ አንድነትን ለጦርነት ምንም ሰሜናዊ አንድነት ምንም ጦርነት ምናምን ምንቀቀቀለ ኢትዮጵያን እገነጥላለሁ፣ ኢትዮጵያን እከፋፍላለሁ ስትል ትመታለህ። ኢትዮጵያ አይደለም ሰሜ ሰሜንና ደቡብ የባህል የቋንቋ አሁን ይህች የተሰራችውን ኢትዮጵያ ከፋፍላለው ስትል እናት ይበረታል። ማንም አይስማማበት ኖ ይ አዳምጭ ለምንድን ነው ስየ ሀሳብ እናንተም እኮ ደቡቦች ትልቆች ናችሁ፣ ግን ሰሜን እኛ ደቡብ አይደለንም። አንተ ደቡብ ደቡብ ይህ አባት መለስ ዜናዊ ድሮ መጋገባ አስተሳሰባችን በብሔር ብሔረሰቦች መጥራት ሲያቅነው ሲደክመው አገር ማስተዳደር ሲያቅነው ለአማራ አማራ የሚል ስም ብሎ ነገር ሰጠ።

ብሄር ብሄር መጠሪያ ማንነት ባህል ቋንቋ ያለባትን ሀገር አንተ በፈለግከው ምርቃና ሄደ እንደ የምትጠራው ሀገር አይደለም ኢትዮጵያ የሁላችንም ናት እኛ ደግሞ የራሳችን የኮራ ማንነት እና የኮራ ያለን እንደ ሃይማኖት ሃይማኖት ያለ እንደ ብሄር ብሄር ያለን ግን ሰሜን እያልከ ሰሜን ምዕራብ ምናምን ስትል አናትን የሚበረገደው አንድ ኦሮሞ ዘር የሆነ ሲመራ ኢትዮጵያን የማፈራረስ ያንተ ደግሞ የመላጣ ሲመራ ደግሞ ኢትዮጵያን አንድ የማድረግ ማንም ኃላፊነት ይሰጠ የለም። ኃላፊነቱ የህዝብ ነው። ይሄ ነው እንዳትመልሰኝ ወደ ቦታ። ይልቁንስ ተሸንፋል አልፈቁጭ ትናለበ አከርካሪ ተመቷል አልፈቁጭ ትላለህ። ሀያሰ ሳናስበው ትናለን እንዴ

ፍቅራችሁን አትገላለጹ። እንደዚህ ነው ወሬ ስታወሪ ሬንጀር ልበሺ ሃዩ እኮ ኩን አለሽ ሬንጀር ምናምን